ክላሽ አይደርስም። ክላሽ አተኩሱ። ክላሽ ተናል መገን ወሎ ፋኖ መገን ወሎ ፋኖ፣ እናት ወልደዋለች፣ እናት ወልደዋለች። አግራው ጭኝ እያስባላ ያሰረጠጣው ነው ትለዋለች። ቶሎ በል ክላሽ፣ ስለማይደርስ ወገን ይመታብናል። ክላሽ አትተኩስ፣ ስናይፐር ብሬ ተተካ። ሙላ፣ አንተ ጨረስክ? ስናይፐር፣ ቶሎ በል ብሬ አስገባለሁ አንዳይ? ሞላውን ዘለበ። የሞተ መሬት ያዝ አሉ። ግባ ወደታች ገላጥ። ምን ጀኮ አንተ፣ አፍጥነው እንጂ ነጠለ ግንባር ብቻ ነው መምታት። መታ አንድ ደጋር

እስቲ ጀግና የወሎ አማራፋ ጀግና የወሎ ልጅ አርበድ ብድ አንድ አንድ ነጠለ መታ ይመን መቃኒ ከጠላት ማርኮ ይሄ ወላ ይሄ ወላ ከጠላት የተማረከ ነው። ከጠላት ማርኮ ነው የሚታጠቀው የወሎ ልጅ። ይህ ሁለት ብሬን እና አንድ ስናይፈር፣ ይሄ ጥቁር ስናይፈር እራሱ በክላሽ የተማረከ ነው።